ሐረግ ድራማ ላይ እንግዲህ ሁላችሁም ክፍል ዘጠና ስምንት አቤል እነ ያፌት ቤት መኖር ጀምሯል። ከመኖርም አልፎ ሆረር ፊልም ከፍቶ ኤፍራታን እያስደነግጣትና እያስባባት ይገኛል። ይሄ ሰው ስለ መግደል የሚገድሉ ሰዎችን ይህን ነገር የሚያሳያት ለኤፍራታ ምን አስቦ ነው? እያስፈራራት ነው፣ እንዲያደርግሻለሁ እኔ የምልሽን ነገር አድርጊ እንደማለት ነው። በዛን ሰዓት ነበር ያፌት የደረሰው። ያፌትም እሱን ሲያየው በጣም ነበር የተናደደው። በጣም ነበር የደነገጠው። ኤፍራታ የበለጠ በጣም ድንጋጤዋ ጨምሯል ማለት ነው። ሶ ያፌት ኤፍራታና አቤላን ምን ሊያደርጋቸው ይችላል? እሷና አንቺነሽ ያመጣሹ ብሎ እዛ ቤት ሊያስወጣት ይችላል ወይስ? ደግሞ አቤልን እዛ ቤት መቼም እንዲኖር አይፈቅድለትም። ምክንያቱም ከዛ በፊት ጠይቃው ስለነበረ አልፈልግም ብሎ ነበረ ሰው አቤልና ያፌት ምን ሊፈጠር ይችላል? እዛ ቤት እንደሚኖር እዛ ቤት ሊኖር እንደሄደ አውቋል? ወይስ ደግሞ አቤል ያፌት ላይ የያዘበት ፋይል ኖሮ ምንም አያደርገኝም ብሎ ነው የገባው። ምናልባት ከቤት ያውጣልኝ ሲለው አቤል የያዘውን ፋይል ሊያሳየው ይችላል፣ የናታንን ፋይል ምናልባት ከላፕቶፕ ላይ አጥፍቶ በሱ ፍላሽ ይዞት ሊሆን ይችላል። ስለዚህ በዚህ ፋይል አስፈራርቶ እዛ ቤት መኖር ሊችል እየሞከረ ይመስለኛል ያሰብ ይሆን። ምክንያቱም ያለምንም ነገር በኮንፊደንስ ያፌት ቤት ለመኖር አቤል አይሄድም። ምክንያቱም በጣም ነው የሚፈራው። ነገር ግን የሆነ የያዘበት መረጃ ያለ ይመስለኛል። በሌላ በኩል ዳግምን ቢንያምን ና ገነትን እንደዛ ያስደነገጣቸው ድርቅ አድርጎ ያስቀራቸው ምንድን ነው እያለን እሱን ነገር ለማየት ሁላችንን ጓጉተን ነበር። ነገር ግን እኛ የጠበቅነው ኤፍራታ ወይም ናታን ወይ ደግሞ ጽዮን ምን ሆኑ፣ ያፌት ምን አደረጋቸው ብለን ነበር እኛ የገመት ነው ነገር ግን ከገመት ነው ውጭ ሆኖ እንግዲህ ጽዮንና ጽዮንና ቤዛ ያዘጋጁት ቀማር ነው። ምክንያቱም ቢኒያም ጽዮንን ሊቀርባት አልቻለም ነበር። በጣም ተጠራጥሯት ነበር፣ ፈርቷት ነበር። እየወደዳት እሷን መራቅ ወስኖ ነበር። ነገር ግን ይህን ነገር እንዴት ወደ እሷ ማቅረብ እንዳለባት እና ነገሮችን ማስረዳት እንዳለባት ለእሷ ያለውን ቦታ ቢኒያም ለጽዮን ያለውን ቦታ ለማወቅ ሲባል እንግዲህ ቤዛና ጽዮን ተመካከረው እንግዲህ ጽዮን ራሷን ልታጠፋ እየሞከረች እንደሆነ ቤዛ ደውላ ለዳግምና ለቢኒያም እንዲሰሙ አድርጋለች። ከዛ በኋላ ነበረ እንግዲህ ቢንያም ሲበር ሲከንፍ ቤት ውስጥ መጥቶ በአንተ ምክንያት ነው ጽዮን ራሷን ልታጠፋ እየሞከረችው ባለችው መሰረት ይቅርታ ጠይቆ እንደሚወዳት እንደሚያፈቅራት ነግሯት ከዚህ በኋላ ልክ እንደ በፊቱ ተመልሰው መሆን ጀምረዋል ማለት ነው። እሷም ፍቅሯን እየገለጸችለት ነበር። እሱን ፍቅሯን እየገለጸላት ነበር። ስለዚህ ጽዮንና ቢኒያም በመታረቃቸው ወደ አንድ በመመለሳቸው ደስ ያላችሁ ሰዎች ካላችሁ እንግዲህ በኮሜንት ጻፉ ማለት ነው። ሌላ ሉሊት ናት። ሉሊት እንግዲህ እዛ ቤት ውስጥ ሆና አሁንም መረጃዎችን መሰብሰብ ጀምራለች። ቤት ውስጥ ገብታ ቁልፍ እየፈለገች ማፈላለግ ጀምራለች። ነገር ግን እስካሁን ድረስ ምንም አይነት መረጃም ሆነ ፍንጭ ልታገኝ አልቻለችም። ጽዮን ጋም ቤዛም ጋ ብቻ ብዙ ነገር እየፈለገች ነው። ግን ደግሞ መንቀሳቀሻ ምንም ነገር ልታገኝ አልቻለችም። ነበረ ናታንም ወደ ቤት መጥቶ ስታየው እንግዲህ በድንጋጤ እየተሸማቀቀች መሄጃ፣ መውጫ፣ መግቢያ ሁሉ ጠፍቷት ነበረ። ነገር ግን አንድ ነገር እያደረገች ነበረ። ናታን ቤት ውስጥ መምጣቱን ካየችው በኋላ እሷ በቃ በጣም እየፈራችው ነው አሁን ላይ ናታንም እንግዲህ አስፈራርቷት ነበረ። በሌላ በኩል ግን ለያፌት ብዙ መረጃዎችን እየሰጠች ትገኛለች ማለት ነው። ናታን ቤት ውስጥ ሲገባና ሲወጣ ብቻ ነው መረጃ እየሰጠች ያለችው እንጂ ምን እንደሚሰራ ምን እንደሚያደርግ፣ ምንም የምታውቀው ነገር የለም እንግዲህ ናታን ቤት ውስጥ መጥቶ እህቱንም እነ ቤዛንም አይቶ መሄድ ስለነበረበት ለማየት ሲመጣ እንግዲህ ደውላ ቤት እየወጣ እንደሆነ ለያፌት ነግረዋለች ማለት ነው። የያፌት ሰዎች ደግሞ ናታንን በጣም እየተከታተሉት ስለሆነ እሷ ደውላ ስትነግረው እንግዲህ ሰዎቹ በር ላይ ናቸው እያለ ነበረ ናታን ከቤት ስወጣ ሶ ናታንን የአፌት ሰዎች ይይዙት ይሆን ወይስ ደግሞ በሌላ መንገድ ያመልጥ ይሆን? በር ላይ ነበር እኮ ለምን አላገኙትም? ለምን አልያዙትም እያለ ነበረ። ሶ ያመልጣል ወይስ ደግሞ ይያዛል? ይሄ የእኛም የእናንተም የሁላችንም ጥያቄ ነው። የአፌት ሰዎች ከቦት ምናልባት ሊይዙት ይችላሉ። ናታን ይህን ነገር አላሰበም። ሉሌት ከያፌት ጋር እንደምትሰራ አያቅም ይመስለኛል ብቻ ባለመጠራጠር እንግዲህ ልወጣ ነው ብሏት ነው ወጣ። ምናልባት ወይም ናታን ሸውዷት ሌላ ክላስ ሄዶ ተኝቶ ሊሆን ይችላል። ከዛ ውጭ ግን ወጥቶ ከሆነ ምናልባት የአፌስ ሰዎች ሊይዙትና ሊያግቱት ይችላሉ ማለት ነው። ሰላም ውድ ቻናል ቤተሰቦች እንዴት ናችሁ? ደና ናችሁ? በጣም ደና ነኝ። እግዚአብሔር መስገን እንግዲህ ሀረግ ድራማን በጉጉት እየጠበቅ ነው ነበረ። ብዙዎቻችን ሊያበቃ ነው፣ ሊያልቅ ነው እያለን ነበረ። ነገር ግን ትናንትና እንግዲህ ክፍል ዘጠና ስምንት ተለቋል በክፍል ዘጠና ዘጠኝ ደግሞ ምን ሊፈጠር ይችላል የሚለውን እናየዋለን ማለት ነው። እንግዲህ ክፍል ዘጠና ስምንት ላይ ገነትም ዳግምም ጽዮንና ቢንያም በምታረቃቸው በጣም ደስ ብሏቸዋል ማለት ነው። ነገር ግን አሁንም ናታን የሚሰራው ስራ ግራ እያጋባቸው ይገኛል። ምን እንደሚሰራ ስላላወቁ እየተጠራጠሩት ይገኛሉ። በሌላ በኩል ደግሞ ዳግምና ጽዮን አቤት ላይ ሊሰሩት ያቀዱት እቅድ እስካሁን ድረስ አልተሳካላቸውም። አቤ ዳግም እንግዲህ ውጭ ልብሱን ለብሶ እየወጣ ማታ ማታ እየገባ ይገኛል። ገነትም የነገሩ ግራ ስላጋባት ምን እየሰራ ነው? ልጄ፣ ምን አይነት ወንጀል ውስጥ ነህ? እባክህ ንገረኝ፣ እያለችው ነበር። እሱ ግን ሊነግራት ፈቃደኛ አልነበርም፣ ማለት ነው። ዳግምና ጽዮን እንግዲህ ያሰቡት ነገር ሊሳካላቸው አልቻለም። እንደውም ለቢንያም እንንገረው ና ያግዘን እያላት ነበር። ጽዮን ግን ለቢንያ መናገር አልፈለገችም፣ እንዲያግዛቸውም አልፈለገችም። በራሳቸው መንገድ እንዲወጡት እንግዲህ ለዳግም እየነገረችው ነበር። አንተ ከፈራህና ካልቻልክ እኔ ብቻዬን አደርገዋለሁ እያለች ትገኛለች። እንግዲህ ጽዮንና ዳግም ይሳካላቸዋል ወይስ አይሳካላቸውም ይህን በቀጣይ ክፍል የምናየው ይሆናል ማለት ነው። ሌላ እንግዲህ የቢዛ ጓደኛ ቤት ውስጥ መጥቶ ነበረ። እንግዲህ መጥቶ ብዙ ነገሮችን እየሰለለ ይገኛል። እንግዲህ የእውነት ይውደዳት አይውደዳት የሚታወቅ ነገር ባይኖረውም እንግዲህ አብረው ወክ እያደረጉ ነው፣ ብዙ ጊዜ እያሳለፉ ነው። ብቻ አብዛኛውን ጊዜያቸውን የሚያሳልፉት አብረው ነው። ነገር ግን የቤዛን ጓደኛ ቢኒያም ቤት ውስጥ አይቶት ነበረ። ከዛ በፊት እንግዲህ እነናታን ቢሮ ውስጥ ፖሊሶች እንደሚፈልጉት ፎቶን አይቶ ስለነበረ ለናታን ደውሎ እንግዲህ ቤት ውስጥ እንዳለና ከቤዛ ጋር ወክ እንደወጡ እየነገረው ነበረ። እናታን እንግዲህ ይህን ነገር እያወቀ ቤዛን መጠየቅ አልፈለገም። ማታ እንግዲህ ቤት ውስጥ ሲያጣቸው ደውሎ የት ሄዳችሁ ነው ሲላቸው እነሱ እየተዝናኑ እንደነበረ ጽዮንም ከቢንያም ጋር እንደነበረች ሳትናገር ቤዛም እንዲሁ ከአዲሱ ጓደኛ ጋር እንደነበረች አልተናገረችም። ነገር ግን ናታን ሲደውልላት ቤዛ ከጓደኛዋ ጋር ስለነበረች የቤዛ ጓደኛ ሉሊት ያለችውን ነገር እያስታወሰ ነበረ። ባገኘችው አጋጣሚ ከእሱ ጋር መሆን ነው የምትፈልገው፣ እሷ አይፈልጋትም እንጂ እሷ ትፈልገዋለች እያለች ብለው ነበረ ሉዲት። ይህ ሁሉ ነገር ፊቱ ላይ መጣለት። ቤዛ ናታንን ስታናግረው በአክብሮት በትዕግስት ቀስ ብላ ነበር የምታናግረው። ይሄ ሁኔታዋ የቤዛን ጓደኛ እያጠራጠረው ይገኛል። የእውነት የሚወዳትና የሚያፈቅራት ይመስለኛል፣ ግን ደግሞ መግለጽ አልፈለግም። ብቻ የቤዛ ጓደኛ እስካሁን ድረስ ትክክለኛ ማንነቱ አልታወቀም ነገር ግን ቢንያም እየደወለ በየሰዓቱ እና በየደቂቃው ለናታን እያቀበለው ይገኛል። እንግዲህ ቀጣይ ክፍል ላይ ምን ምን ነገሮች ሊፈጠሩ ይችላሉ? እንግዲህ ያፌት አቤል ቤታቸው ሊኖር እንደሄደ እንግዲህ ከስራ ወጥቶ መጥቶ የኔ ንግስት እያለ ሲገባ እንግዲህ አቤልን ነበር ያገኘው። ይህ ነገር ደግሞ ተአምርና ድንቅ ነው የሆነበት። እንዴት ደፍሮ እዚህ ሊኖር እንደቻለ ያፌትን አስደንግጦታል። ኤፍራታስ እንዴት ነው ፈቅዳ እዚህ እንዲኖር ያደረገችው? ለያፌት ሳትናገር ይህ ነገር ያፌትን በጣም የሚያስቆጠው ይመስለኛል፣ ምክንያቱም ከዛ በፊት ጠይቀው ስለነበረ አሁን ላይ አንቺ ነሽ ያመጣሽ ብሎ ኤፍራታን የሚጠምዳት ይሆናል ማለት ነው። ማን ያፌት፣ አንቺ ነሽ ያመጣሽ ብሎ እንግዲህ ኤፍራታን ሊጣላት ይችላል ማለት ነው። አቤል ግን ምን አስቦ ነው እዚህ ቤት ሊኖር የመጣው? ደፍሮስ እዚህ ቤት የገባው ምን አይነት መረጃና ፋይል ቢይዝበት ነው? እንግዲህ ቀጣይ ወይ አቤል ይወጣል ወይም ደግሞ ያፌት የሆነ ነገር ያደርገዋል ብዬ ነው የማስበው። በእርግጠኝነት የሆነ መረጃ ሳይዝ አቤልዛ ቤት ሊኖር አይችልም። ምናልባት የናታንን ቪዲዮ ላፕቶፕ ላይ አጥፍቶ በፍላሽ ይዞበታል ብዬ ነው የማስበው እንጂ እንደዚህ ደፍሮ ያፌት ቤት ይሄዳል የሚል እምነት የለኝም። በሌላ በኩል እንግዲህ ጽዮንና ቢኒያም ወደ ድሮ ፍቅራቸው ተመልሰዋል። እንግዲህ እንደዚሁ የሚቀጥሉ ይሆናል ማለት ነው። ቀጣይ ምን ምን ሊፈጠር ይችላል? ናታንስ የእውነት የያፌት ሰዎች ሳያግዱት አምልጦ ወደ ስራው ይሄዳል ወይስ ደግሞ የሚሰራውን ነገር የዲያራናትም ደርሳበት ሙሉ ቤተሰቦቹን ምን በቃ፣ ብዙ ነገር ሊፈጠር ይችላል። ምክንያቱም የቤዛ ጓደኛ ወደ ቤት እየመጣ እየሰለለ ነው። ሶ ፋሚሊዎቹን ሊያቅ ይችላል። ምናልባት ናታን ማን እንደሆነ ሊያውቅ ይችላል። ሰ ቀጣይ ናታን የእውነት ስራው ይሳካለታል ወይስ ደግሞ በያፌት ሰዎች ይታገታል? ይህን እንግዲህ በቀጣይ ክፍል የምናየው ነው። እስከዛ ድረስ ባይ ባይ።